መርማሪ ማሁል የተባለው ተከታታይ ቪዲዮ ክፍል ሰባት ቀጥሏል። ባለፈው ክፍል ስድስት ጃይካ እሱን የሚመስል ሰው ወደ ቢግ ዳዲ ልኮ ነበረ። ማሁልና ጂሀን ቢግ ዳዲ ለመያዝ ሞክረው ሲሆን፣ ነገር ግን አልተሳካላቸውም ነበር። ቢግ ዳዲ ደግሞ ጂሀን እግሩን መትቶት የነበረ ሲሆን ጂሀን ብዙ ደም ፈሶታል። ታይላንድ ውስጥ አስቸኳይ ኮርፖሬሽን ለጂሀን እየተደረገለት ነው። ማሁልና አሊያ ሳይንቲስት ጆን ከውጪ ሆኖ እየጠበቁት ነበረ ከቆይታ በኋላ ዶክተሩ ይወጣል። ዶክተር ንገር እንጂ ሃሌ፣ ምን ተፈጠረ? ዶክተሩን በአስቸኳይ ኤቢ ፕላስ ደም እንደሚያስፈልገው ነገራቸው። ለጂሃንም ማሁል የራሱን ደም ይሰጠዋል። አለካ ጥሩ ሰው ነህ፣ ደምህን እየሰጣኸው ነው። አሊያ፣ ደማችን እኮ ለሚያስፈልጋቸው ሰዎች መስጠት አለብን። በማውራት ላይ ያሉ፣ በድንገት ማሁል አንድ ቪዲዮ ይላክለታል። ቪዲዮንም ሲያየው በጣም ይደነግጣል። ቪዲዮ ላይም አርዲኤክስ የጫነ አንድ መኪና ያሳያል። አርዲኤክስ ማለት ሮያል ዲሞልሽን ኤክስፕሎሲቭ ማለት ነው። ይህም ማለት የሚፈነዳ ኬሚካል ነው። በጣም ይገርማል። ይህ አርዲኤክስ ከፈነዳኩ ሙሉ ከተማውን ያበላሻል። ማሁል በድጋሚ ሲያየው ይሄ ቪዲዮ ከለንደን እንደተላከ አውቋል። እናንተስ ታውቃላችሁ? ካወቃችሁ መልሳችሁን በኮመንት ጻፉ። ከቪዲዮ በላይ በደንብ ከተመለከታችሁት የለንደን አይን ተብሎ የሚጠራው ነገር ይታያል። እንዲሁም ደግሞ ቪዲዮ የተላከበት ስልክ ቁጥር ፕላስ ሃያ የሚል ነው። ይህም ደግሞ የለንደን ከተማ ነው። ማሁል ወዲያው ዊሊያም ለተባለው የለንደን መርማሪ ደወለለት፣ እንዲሁም ስለተላከለት ቪዲዮ ነገረው። ስለዚህም ቢግዳዲ የለንደንን ከተማ ሊያጠፋ ነው። አሁን ይህንን ለማስቆም ማሁል ከለንደን መርማሪው ጋር መተባበር አለበት ማለት ነው። መጣለሁ በቃ ወደ ለንደን። ይሄ ማለት ማሁል ወደ ለንደን ይሄዳል ማለት ነው ጥሩ ድል፣ ይሄንን እድል መጠቀም አለብኝ። አለቃ ለንደን እኮ የሆነች ጓደኛለች፣ እኔና ብታይ እንዴት እንደናፈቀች አልያ፣ ዳር ዳር አትበይ፣ ታስፈልግኛለሽ። አበራን፣ ለንደን እንሄዳለን። ይሄንንም ስትሰማ በደስታ መደነስ ትጀምራለች። አልያ፣ በካሽ አሁን ቢግዳዲ ለሚያዝ ጊዜም ማባከን የለብንም። ማሁሉም ቶሎ ብሎ ወደ ለንደን ለመሄድ ትኬት ከኦንላይን ይገዛል። ከመሄዱ በፊት የለንደኑ መርማሪ ቢግዳዲ ዳርክ ዌብን ለተለያዩ ህገወጥ ስራዎች እንደሚጠቀም ነገረው። ማሁልም ስለዚህ እነዚህ የሳይበር ወንጀለኞችን ሲያስብ አንድ ሰው ትዝ ይለዋል። ማን ይመስላቸዋል? ሃከር አዲ ትዝ አለው ይመስለኛል። ለአዲ መደውል አለብኝ። ምናልባት እሱ ይረዳኛል። እናም ለአዲ የድምፅ መልእክት ላከለት። ከዛም ከሳይንቲስቱና ከአሊያ ጋር ወደ ለንደን በረራውን ይጀምራል። ማሁል ከመሄዱ በፊት ለጂሃን አበባና የምስጋና ደብዳቤ ያስቀምጦለት ነበረ። አሊያ ማስተናጋጇን ጠርታ የማንጎ ጁስ እንደምትፈልግ ነገረቻት። ነገር ግን በሚያሳዝን ሁኔታ ከማንጎ ጁስ በቀር ሁሉም እንዳሉና ማንጎ ጁስ ብቻ እንዳሌለ ነገረቻት። እሷም በጣም ተናደደች። የማንጎ ጁስ ብቻ እንደምትፈልግም ነገረቻት። አስተናጋጇን በመገረም የሆነ ነገር ተናግራት ስትሄድ ማሁል መሳቅ ይጀምራል። አሊያ ደግሞ አስተናጋጇ ምን እንዳለቻት አልሰማችም ነበረ። ማሁል አስተናጋጇ ምንድን ያለችኝ? ለምን ትስቃለህ? አሊያ ምንም አይደለም። አሁን ደግሞ ሳይንቲስት ጆን አሊያ ላይ መሳቅ ይጀምራል። ሁለቱም ሲሱቁባ ስታይ በጣም ትናደዳለች። አረ አሊያ ንዴትሽን ቀንሺ አለበለዚያ ፕሌኑ ሊከሰከስ ይችላል። አሁን ደግሞ ሙሉ የፕሌኑ ሰው መሳቅ ይጀምራል። ከቆይታ በኋላ አስተናጋጇ ሻይና ቡና ለማሁልና ለሳይንቲስቱ ይዛ መጣች። ከዛ በኋላም ለአሊያ ብዙ ምግብ ይዛላት መጣች። ይህንንም ሰታይ በጣም ደስ ይላታል። ይህ በእንዲህ እንዳለ ሀከር አዲ ሙምባይ ውስጥ ነበር። ስልኩን ሲከፍት ከማሁል የድምፅ መልእክት ተልኮለት ነበረ። ከዛ አዲ ወዲያው ላፕቶፑንና ሌሎች ነገሮችን አዘጋጀ። ከዛ ወደ ለንደን የሚወስደውን ትኬት ለመግዛት ሞከረ፣ ግን ምንም ትኬቶች አልነበሩም። ከዛ ቶሎ ብሎ ከዌብሳይቱ ላይ ሀክ አድርጎ ጠልፎ ለራሱ ነጻ ትኬት ይገዛል። አታስቡ፣ መጥፎ አስቤ አይደለም፣ ማሁል ጋር ለመሄድ ነው። ቢግዳድም የለንደንን ከተማ እንዴት ማፈንዳት እንዳለባቸው ለመወያየት ጃይካልን ጠራው። ፀሐይ ከመጥለቋ በፊት ማሁል አሊያና ሳይንቲስቱ ወደ ለንደን ኤርፖርት ደረሱ። ፕሌኑ አርፏል። ነገር ግን አሁንም አሊያ ተኝታል። አሊያ ንቂ እንጂ ለንደን ደርሰናል። ምን አለበት ብተኛ ባትረብሹኝ፣ እናንተ ሰዎች ኤች አሁንስ ሰለቸኝ ነኝ ከዛ ኤርፖርት ውስጥ ማሁል ቦርሳውን ሰጥቷት ሄደ። እዚሁ ሁኚ አሊያ፣ አምስት ደቂቃ ብቻ መጥ እመለሳለሁ። ከዛ ማሁል ይሄዳል። ሳይንቲስቱም ደግሞ ስልክ እያወራ ከአሊያ ይርቃል። ከዛ ወዲያው ብዙም ሳይቆይ የሆነ ሰው እየሄደ አሊያን ይገጫታል። ይቅርታ መቤት ሂልካታ ገቢያ ለበለዛዋ ከዛ በመካከላቸው አለመግባባት ተፈጠረ። አሊ አቴኒኛን እሽክል ምን እየደረግሽ ነው? ከዛ ሶስቱም ሰዎች ወደ ድብቅ ሆቴል ይሄዳሉ። ሀከራዲም ደግሞ ወደ ለንደን እየተጓዘ ነበረ። ማሁል የለንደን መርማሪ ዊሊያምን እንዲተዋወቁ ወደ ሆቴሉ እንዲመጣ ሊደውልልን ነበረ፣ ግን እነ ቢግዳዲ ስልኩን ከጠለፉበት ሆቴሉን ሊያውቁ ይችላሉ ብሎ ስላሰበ አልደውለም ነበር። ስለዚህም ለዊሊያም ፎቶ ላከለትና እንዲህ ብሎ ቴክስት ተጻፈለት ወደ ሆቴሉ ስትመጣ በዚህ ምልክት ለይቼ እንዳውቀህ የሚል ነበረ። ከቆይታ በኋላ ሶስት ሰዎች ወደ ሆቴሉ ይመጣሉ። ሶስቱም ደግሞ የዘነጡ ነበሩ። አሁን የቅድሙን ምስል በማየት የለንደን መርማሪው የሆነውን ለይታችሁ አውጡ። ምስሉም በደንብ ካያችሁት ምስሉ ላይ ያለው ፓተርን ከመካከለኛው ሰው የጫማ ክር ጋር ይመሳሰላል። ይህም የሚያሳየው የለንደኑ መርማሪ ማሪ ዊሊያም እሱ ነው ማለት ነው። ታዲያ ሌሎቹ እነማን ናቸው? ከዛ ማሁል ቴክስት ላከለት እነዚያ ሰዎች ደግሞ በድብቅ ለቢግ ዳዲ የሚሰሩ ሰዎች ነበሩ። ከዛ ዊሊያም ወደ ማሁል መሄድ ሲጀምር ሁለቱ ሰዎች ወደው ቢላ ይወረውሩበታል። ማሁልም ሽጉጥ ተኮሰ፣ ጥይቱን ቢላውን ይመታዋል። ይህንንም ሲያይ መርማሪ ወደ ኋላ በመዞር ሁለቱንም ከባድ ምት መታቸው። ነገር ግን ሁለቱም ሰዎች ዊሊያምን ይዘውት ወደ ላይ ወረውሩታል። ከዛ የመስታወት ጠረጴዛ ላይ ወደቀ። ይገርማል። እነዚህ ሰዎች በመደባደብ ዲግሪ አላቸው ይመስለኛል። ከቢግዳዲ ተልከው ሳይመጣ አይቀርም። ከዛ ቶሎ ብሎ ማሁል ለአሊ አደወለላት። እሷ ደግሞ እየታጠፈች ነበረ። አይ ማሁል ምን ፈልጎ ነው ደግሞ? አሊያ ደግሞ በዛን ሰዓት የመርማሪ ማሁልን ጌም እየተጫወተች ነበረ። እናም ተነስታ መሄድ አልፈለገችም ነበረ። አሊያ ዳታሽ እስፈልገኛል ቶሎ ነው። አራለካ እየታተብኩ ነው እንዴ። ከዛ ማሁል ዲግሪ ስላላቸው ተደባዳቢዎች ነገራት። እሺ በቃ መጣለሁ። ከዛ አሊያ የተለያዩ የተጠቀለሉ እርጥብ ፎጣዎችን አዘጋጅታ ይዛ ሄደች። ማሁል ከሰዎቹ ጋር እየተደባደበ ሲሆን፣ ዊሊያምም ማሁልን እያገዙ ነበረ። ነገር ግን ሰዎቹ ማሸነፍ አልቻሉም። ከዛ ፎጣዋን ወርውራ አንዱን ሰውዬ መታቸው። አንዱን ደግሞ ዘላ በሚያዝ በፎጣ ዓይኑ ሸፈነችው። ከዛም በኋላ ሰዎቹ በስተመጨረሻ ሊያዙ ይችለዋል። አሊያ፣ ጎበዝ ነሽ በጣም። አዎ ለካ ከድሮ ጀምሮ ጎበዝ ነኝ። አሊያ እንዲህ ያለች የሷን ታሪክ ለለንደኑ መርማሪ መናገር ጀመረች። አሊያ፣ አቁም። ዊልያም፣ መቼም ሰው አንቺን አይፈተሽም። ከዛ በኋላ ማሁል ከሳይንቲስት ጆን ጋር ክፍላቸውን እንዲቆዩ ለአሊያ ከነገራት በኋላ ከዊልያም ጋር በመሆን እነዛን ሁለት ሰዎች ወደ የሆነ ቦታ ወሰዷቸው። ከዛ ሲቀጥል ቢግዳዲ የሁለቱን ሰዎች መያዝ ሲሰማ በጣም ተናዱ። ሽጉጡን ይተኩሳል ከዛ ጃይካላ ጠገቡ ደረሰ። አታስብ አለቃ፣ መርማሪዎቹን የምንገልበት ሌላ እቅዳለኛ ትጨነቅ። በሌላ በኩል ደግሞ እነ ማሁል ሁለቱ ሰዎች አስረው እየደበደቧቸው ነበረ። ተናገሩ አለ፣ በለዚያ ገላችኋለሁ። ነገር ግን እነዛ ሰዎች ምንም ሊናገሩ አልቻሉም። ከዛ ወዲያው ሀከራዲ ለማሁል ይደውልለታል። አለቃ ለንደን ልደርስ ነው፣ የት ልምጣ? እዛ ኤርፖርት ከተቀመጣ አልያ አሊያ ምታ ትወስድሃለች። ከዛን አዲን ሄዳ እንድታመጣው ለአሊያ ደወለላት። ግን አሊያ ብቻሽን አትሄጂ እሺ፣ ከሆቴሉ ቦዲ ጋር ጊዘሽ እጂ እሺ። አለቃ አታሰብ ሄጄ እመጣለሁ። ከዛ ስልኩን ቶሎ ዘጋችው። ወይኔ ይቺ ልጅ እኮ ምንም አልሰማችኝም። ከዛን ለማሁል ሰዎቹን መደብደብ ይቀጥላሉ። በድጋሚ የማሁል ስልክ ይጮኋል። ከዛ ወደ ውጭ ይወጣል። ሄይ ዶክተር ሳንጃና እንዴት ነሽ? በመቀጠል ዶክተሯ ደና እንደሆነች እና ነገር ግን የሆነ ሰው ሊያወራው እንደሚፈልግ ነገረችው። አዲስ ሰው አልነበረም። ሙምባይ ውስጥ ያለችው ገዳይ ነበረችው፣ ሶፊያ የምትባለው ሴት ነበረች። ከዛም ማውራት ጀመሩ። እሷም ላለፉት አምስት ዓመታት በአሸባሪነት ስትሰራ እንደነበረና አሁን ግን እሱን ትታ ከማሁል ጋር ብቻ መስራት እንደምትፈልግ ነገረችው። በጣም ጥሩ ሶፊያ፣ ዛሬውን አብረን መስራት እንጀምራለን። አሁን ስለ ምንግዳዲ ንገሪ ከዛ ማሁል ወደ ዊሊያም ተመለሰ። ሁለቱም ሰዎች ደግሞ ምንም አልተናገሩም ነበረ። ከዛን በሩን በዲጂታል ፓስወርድ ቆልፎት ወደ ሆቴሉ ተመለሱ። ሆቴል ውስጥ ሳይንቲስቱ ቁጭ ብሎ ሙዝ እየበላ ነበረ። አሊያ ደግሞ ከአዲ ጋር መምጣት ነበረባት፣ ግን እሷ የለችም። ስልክም ሲደወልላ ስልኩ አይሰራም ነበረ። ከዛ መፍራት ጀመረ። ብዙም ሳይቆይ ደግሞ ቅድም የደወለለት ሀከር አዲ እንዳልሆነ አውቋል። ከዚህ ቀጥሎ ያለውን የአዲ ንግግር ሰምታችሁ እንዴት እሱ እንዳልሆነ ገምቱ። ሄሎ አለቃ፣ ወደ ለንደን ልደርስ ነው። የት ልምጣ? አዲ እንዳለው ከሆነ ወደ ለንደን ሊደርስ እንደሆነ ነበር የተናገረው። ይህ ማለት ገና በረራ ላይ ነው ማለት ነው። ነገር ግን በበረራ ወቅት ምንም አይነት ኔትወርክ የለም። ታዲያ አዲ እንዴት ፕሌን ውስጥ ሊደውል ይችላል? ይህ ማለት በአዲ ድምፅ ሌላ ሰው ነበር የደወለው ማለት ነው። ከዛ ለአዲ ሲደውልለት አሁን ገና ፕሌኑ ኤርፖርት እንደደረሰ ነገረው። ከዛ ማሁል ደህንነቱ የተጠበቀ ቦታ እንዲጠብቀው ነግሮት ስልኩን ይዘጋዋል። ማሁልም በፍጥነት መኪና ከሆቴሉ ማናጀር ላይ ወስዶ ይሄዳል። መርማሪ ዊሊያም እየተከተለው በሞተር ይሄዳል። የአሊያ ህይወት አደጋ ላይ ስለሆነ ማሁል በፍጥነት እየነዳ ነው። ከዛ ማሁል ለሳይንቲስቱ የድምጽ መልእክት ላከለት። ሳይንቲስት ጆን አሊያ አጠፍታለች። እሺ ስለዚህ አንተ ከሆቴል ወዴት መውጣት የለብም። አራኒ ያሉጣም አሊያ ኮሰው ሚላተን አሰማም። ለዚህ ነው ኤርፖርትም ከደረሰ በኋላ መመልከት ጀመረ። ነገር ግን አሊያ አይለችም። ከዛ ማሁል በጣም ፈራ፣ ምክንያቱም ምንም ጉዳት ሳይደርስባቸው ተመልሰው ወደ ሙባይ እንደሚመጡ ለዶክተር ሳንጃና ቃል ገብቶላት ነበረ። ማሁል የኤርፖርቱን ተቆጣጣሪ በማናገር የሴኩሪቲ ካሜራዎቹን ቼክ አደረገ። ነገር ግን አሊያ ወደ ኤርፖርቱ አልገባችም ነበር። ማሁል ወጥቶ ሲሄድ ሶስት ሰዎችን አየ። ሶስቱም ሰዎች ደግሞ ጀርባቸው ነው እንጂ ፊታቸው አይታይም ነበር። ነገር ግን ማሁል ወደ ሰዎቹ ሄደ። ታዲያ ማሁል ወደ ሰዎቹ የሄደበት ምክንያት ማንን አይቶ ይመስላችኋል? ሶስተኛው ሰው ሀከራዲ ነበረ። ማሁልም ከኋላ ሄዶ ሲነካው፣ ሀከር አዲ ቡና እየጠጣ ነበረ። ከዛ ሁለቱም ተጨባበጡ። ማሁልም ሁሉ ነገር ስለ አሊያ ነገረው። አታስብ አለቃ፣ አሁኑን የአሊያን ስልክ ጠልፈዋለሁ። ከዛ አዲ ላፕቶፑን አውጥቶ የአሊያን ስልክ ትራክ ማድረግ ጀመረ። ከዛ የአሊያ ስልክ ከኤርፖርቱ በብዙ ኪሎ ሜትር ረቆ የሚገኝ የአትክልት ቦታ ነበር ያለው። አዲና ማሁልም በፍጥነት በመኪና ሲሄዱ የአሊያና የቦዲጋርዱ መኪና ጉዳት ደርሶበት ነበረ። እንዲሁም ቦዲጋርዱ ሞቶ ነበረ። አለቃ አይተሃል፣ የእና አልያ መኪና አደጋ ደርሶበታል። አይደለም ማዲ፣ ይሄ አደጋ አይደለም፣ የሆነ ሰው ነው እንዲያደረገው። እናም አሁን ለምን ይመስላችኋል ሌላ ሰው እንደዚህ ያደረገው ብሎ የተናገረው? መልሳችሁንም በኮመንት ጻፉ። መኪናው የተጋጨው ከሙዝ ዛፍ ጋር ሲሆን የመኪናው የፊት ክፍል በጣም ተጎድቷል፣ ነገር ግን ዛፉ ምንም አልሆነም። ታዲያ መኪናው እንደዚህ ተጎድቶ ዛፉ ምንም ያልሆነበት ምክንያት ምንድን ነው? የሆነ ሰውማ አደጋውን ካደረሰ በኋላ መኪናውን ወደ ዛፉ አስተገድሮት ነው የሚሆኑ። በዛ አጋጣሚ መርማሪ ዊሊያም መጣ። ከዛ ጃይ ካለ ዊሊያም አንድ ቪዲዮ ላከለት። ቪዲዮ አሊያ ቁጭ ብላ ጭንቅላቷ ላይ ደግሞ ቦምብ ያሳያል። ቦምቡ ደግሞ የቀረው አምስት ደቂቃ ብቻ ነበረ። ከዛ በኋላ አሊያ ተፈነዳለች። አዲ የዚህን ቪዲዮ አድራሻ በፍጥነት ንገሪ። በደቂቃ ውስጥ አዲ አሊያን አድራሻ አገኘው። አለቃ አሊያ ከሁለት ኪሎ ሜትር ርቀት ላይ ያለችው። ሁሉም ሰዎች ወደ አቅጣጫው እየበረሩ ይሄዳሉ። አሁን አሊያን ለማዳን ትንሽ ደቂቃ የቀራቸው ቀራራቸው። ማሁልም በጣም ፈርቷል፣ ምክንያቱም በሰዓቱ ካልደረሰላት ሁሉንም ነገር ሊያጣ ይችላል። አለቃ መኪናውን አቆመው። ከዛ መርማሪ ዊሊያም በፎቅ ሁለተኛው ፍሎር ላይ የሆነ ነገር ያያል። ኦ አሊያና አትነፍጠን። ሁሉም ወደ ክፍሉ በቻሉት ፍጥነት ይሄዳሉ። ነገር ግን ቦምቡ ሊፈነዳ አንድ ደቂቃ ብቻ ነበር የቀረው። ጃይካል የአሊያ ጸጉር ላይ በቀላሉ እንዳይፈታ አድርጎ ነበር ያሰረው አዲ፣ ዊሊያም እና ማሁል ምን ማድረግ እንዳለባቸው አያውቁም። አሁን 40 ሰከንድ ብቻ ቀረ። አሊያም ማልቀስ ጀመረች። ማሁልም መሬት ላይ ጉንበስ ብሎ አፏን ፈታላት። አለ ከአባ ከርደኝ፣ እኔ መሞት አልፈልግም። አሊያ፣ ማልቀስ አቁሚሽ፣ ይቻል ሆነ እናረጋለት። አሁን ሀያ ሰከንድ ብቻ ቀረ። ማሁል አየር ወስዶ አይኑን ይጨፍናል። ከዛ አንድ አይዲያ መጣለት። እስቲ የመጣለትን አይዲያ ገምቱ። ማሁሊ የአሊያን ጸጉር ከቆረጠው ቦምቡ መያዝ ይችላል። ወዲያው ምንም ጊዜ ሳያጠፋ ጩቤ አወጣ። አዝናለው አሊያ። ከዛ ጸጉሯን ይቆርጠዋል። ቦምቡ ምንም ከያዘ በኋላ በፍጥነት ወደ ውጪ ወረውሯል። አለካ የሶክሬን ስታይ አበላሽ አውቁ ከዛ ማልቀስ ትጀምራለች በዚህ ጊዜ አዲ እና ዊሊያም ደግሞ መሳቅ ይጀምራሉ። በጣም ቀልደኛ ነች። አሊያኮ ሙምባይ ውስጥ ታዋቂ ነች። ወንጀለኞች ራሱ ገና ስሟን ሲሰሙ በጣም ይፈራሉ። ይህንንም ስትሰማ ደስ ይላትና ትነሳለች። ከዛ ሁሉም ወደ ሆቴሉ ይመለሳሉ። እየሄዱ ሳለ ማሁል ከሶፊያ ስልክ ይደወልለታል። እሷም ቢግዳዲ ዛሬ ማታ የለንደን አይን ተብሎ የሚጠራው ቦታ የቦምብ ጥቃት ሊፈጽም እንደሆነ ነገረችው። በጣም በጣም ይገርማል። ይህንን እቅድማ ማክሸፍ አለብን። ወደ ሆቴሉ ከተመለሱ በኋላ ማሁልና ቡድኖቹ እቅድ ማውጣት ይጀምራሉ። አሊያ፣ አንቺ የፎቁ ጫፍ ላይ ለመድረስ የሚበረው መሳሪያ የምትጠቀም አለብሽ። ከዛ ያለው ነገር ትነግሪናለሽ። ሁሉም ሰዎች ለማታው ፓርቲ መዘጋጀት ጀመሩ። ምሽቱም ደርሶ ሁሉም ሰው የለንደን አይን ፓርቲ ሄደዋል። የቢሂ ዳዲ ሰዎችን ለመለየት በጣም አስቸጋሪ ነው። አሊያም የሚበረው መሳሪያ ተጠቅማ ወደ ፎቁ ጫፍ ወጣች። ከዛ ለማሁል ትደውልለታለች። አለቃ ደረሻለሁ፣ ይታየኛል። ሁሉም ቡድኖች በመንቀሳቀስ ላይ ሳሉ ማሁል የጥበቃ ፖሊስ ያህል። ይሄ ሰው ፖሊስ ራስ አይመስልኝም። ማሁል ፖሊሱን መታወቂያ ሲጠይቀው፣ እሱ ግን ገፍት ሮት መሮጥ ይጀምራል። ማሁልም ከኋላው መሮጥ ይጀምራል። ፖሊሱም ከኬሱ ሪሞት አውጥቶ ይጫነዋል። እና የማሁል አፍቃሪያ ማሁልና ቡድኖቹ ይህንን የአሪዲክስ ኬሚካል ፍንዳታ የሚያስቆም ይመስላችኋል? እና ደግሞ እውነትም ሶፊያ እንደ ማሁልን ተረዳቸው ይሆን? ማሁልና ቡድኖቹ የለንደንን ከተማ የሚያድናቱ ይመስላችኋል? በቀጣይ ክፍል ስለምናየው እንዳያመልጣችሁ ሁላችሁም ሰብስክራይብ አድርጋችሁ መጠበቃችሁን አትርሱ።